የቃለ ሕይወት አንድ አገልጋይ ነበረ። የደርግ አሁን የጠየቅንበት ቀበሌ የቀበሌ ሹም ነው። እሱ ደግሞ የቀይ ሽብር ስልጣን ነው። ማን ነው በዚህ ቦታ ያዘዘው? በፈቀደው አይቻልም፣ አይቻልም አሉ። ይቻላል እግዚአብሔር ካ ግን፣ እሱ ራሱ እኮ የወንጌል ሰባኪ የቃለ ሕይወት ሰባኪ

አስወሰንኩ ብርሃኑ ሆናን ታውቃላችሁ። በሱ ሳቢያ አስተከልኩ ድንጋይ። እሱ ደግሞ አካባቢ ታዋቂ ሰው ነው፣ መሀንድስ ያውቃል። አታለሉ መናምን አጠጥተው በቃ እንደ አስተከለልል እንደ ዛሬው እሁድ እሁድ ለት ከይርክ በኋላ የናንተይ ቦታ ኮ ተወሰደ የ እኔ በፕሮግራሙ ላይ ነን። ፕሮግራሙን ከጨረስን በኋላ ወደ ቤት መጣሁ። ተናደድኩ በጣም ተናደድኩ። ስናደድ እና እንትን ሲል ካልተኛው አይመለችም። ስድስት ሰዎች የሚሆኑ ሰዎችን መቆፈሪያና መጋዝ ሜትር ይዛችሁ ነው። እንጨት ተቆርጦ ነበር በፊት ቶሎ ብለን ሰኞ ዕለት አስገባን። አርባ ቆርቆሮ ማሳረፊያ ብለን ሰራን። ማክሰኞነት እነሱን ለማሰረከስ ሲመጡ ቤቱ ተሰርቷል። በሰላሳ ሁለት መሪ ብቻ ተተክሎ ጉጭ ብለዋል። ከዚያ ክስ በእኔ ላይ መሰረቱ። ቄስ እስራኤል ሎላሞ የሚባለው በኃይሉና በጉልበቱ የሰራውን ቤት